ህዝባዊ ወያኔ ሓርነት ትግራይ ህወሀት ከትናንት ማክሰኞው ግንቦት አምስት 2017 ዓ ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ምርጫ ቦርድ አስታወቀ። ህወሀት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጸዋል። ምርጫ ቦርድ ይህን ውሳኔ ያሳለፈው ባለፈው የካቲት ወር ለፓርቲው የሰጠው ቀነ ገደብ መጠናቀቁን ተከትሎ ሲሆን ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሀት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በሶስት ወራት ውስጥ እንዲያካሄድ ትዕዛዝ ሰጥቶ ነበር። ምርጫ ቦርድ ህወሀትን ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመፅና ህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው ብለዋል። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በስድስት ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሄዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። ይህን አዋጅ መሰረት በማድረግ በነሐሴ 2016 ዓ ም ለህወሀት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት ለመስሪያ ቤቱ እንዲያስታውቅም ትእዛዝ ሰጥቶ ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ በበኩሉ ምርጫ ቦርድ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫን ባለመቀበል የራሱን ጠቅላላ ጉባኤ በነሐሴ ወር አካሂዷል። ይህ የህዋት ጎራ የምርጫ ቦርድን የምስክር ወረቀት ውድቅ ያደረገው የፓርቲውን የቀድሞ ህልውና ወደ ነበረበት የማይመልስ ነው በሚል ምክንያት ነበር። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴው የህዋት ጠቅላላ ጉባኤ ዶክተር ደብረጽዮን ፓርቲውን እንዲመሩ በድጋሜ መመረጣቸው የሚታወስ ነው። ህወሀት በአዋጅና በመመሪያ የተቀመጡ ድንጋጌዎችን ባለማክበር ሲያደርጋቸው የነበሩ እነዚህን መሰል እንቅስቃሴዎች ጉልህ የህግ ጥሰት መፈጸሙን የሚያሳዩ መሆናቸውን ምርጫ ቦርድ ባለፈው የካቲት ወር ባወጣው መግለጫ ጠቅሷል። በዚህም ምክንያት ፓርቲው ከማንኛውም የፖለቲካ እንቅስቃሴ ለሶስት ወራት ታግዶ እንዲቆይና ለእግዱ ምክንያት የሆነውን ጥሰት በዚሁ ጊዜ ውስጥ እንዲያርም ውሳኔ አስተላልፎ ነበር። ህወሓት በሶስት ወራት የእግድ ጊዜ ውስጥ የእርምት እርምጃ ካልወሰደ ምርጫ ቦርድ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ እንደሚያደርግም በዚሁ መግለጫው አስጠንቅቆ ነበር። በዶክተር ደብረጽዮን የሚመራው የህወሓት ጎራ ግን ባለፈው ዓርብ ባወጣው መግለጫ ምርጫ ቦርድ በተደጋጋሚ የሚያወጣቸው መግለጫዎች እኔ ያልኳችሁን ብቻ ስሙ የሚል መልእክት ያላቸውና ዛቻ አዘል ናቸው ሲል ተችቷል። ምርጫ ቦርድ ነባሩን ህጋዊ የእውቅና ሰርቲፊኬት ሳይመልስ እሰርዛለውኝ ማለቱ ትርጉም አልባ ነው ያለው ፓርቲው መስሪያ ቤቱ ህወሓትን ሊያስተዳደር የሚችለው ፓርቲው በጠየቀው መሰረት ነባሩን እውቅና ሲሰጥ ብቻ እንደሆነ ገልጾ ነበር። ምርጫ ቦርድ በነሐሴ 2016 ዓመተ ምህረት ለፓርቲው የሰጠውንና በእነርሱ በኩል ተቀባይነት ያላገኘውን ሰርቲፊኬት የሚሰርዝ ከሆነ ግን ያንን ማድረግ እንደሚችል ይሄው የህወሓት ጎራ በመግለጫ አስታውቆ ነበር። ምርጫ ቦርድ ትናንት ረቡዕ ግንቦት 6 2017 ባወጣው መግለጫ ፓርቲው የህጋዊ ሰውነት ማረጋገጫውን በወቅቱ አምኖበትና ተስማምቶ የተቀበለው መሆኑን ገልጸዋል። ነገር ግን በአሁኑ ወቅት ህወት በምርጫ ቦርድ መሰረዙን ተከትሎ በፕሪቶሪያ የተፈረመው ስምምነት ላይ ከፍተኛ የሆነ ጫና እንዳይፈጥርና ከፌዴራል መንግስት ጋር ግጭት እንዳያስከትል እየተሰጋ ይገኛል። ወደ ውጪ መረጃ የሳልፈ የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ተገለጸ። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ደግሞ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንት ፑቲን ጽሕፈት ቤት የወጣው መግለጫ ግን የሩሲያው ልዑክ ቡድን የሚመራው በፑቲን ረዳት መሆኑን አመላክቷል። ቀደም ሲል ቭላድሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዘለንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቀው ነበር። ፕሬዚዳንት ፑቲን ኢስታንቡል የሚገኙ ከሆነ የአሜሪካው ፕሬዝዳንትም ሊገኙ እንደሚችሉ ፍንጭ ተሰጥቶ የነበረ ቢሆንም አሁን ግን ትራምፕ በንግግሩ ላይ እንደማይሳተፉ ተገልጸዋል። ነገር ግን የዩክሬኑ ፕሬዝዳንት ዛሬ ሐሙስ በቱርክ ዋና ከተማ አንካራ ውስጥ ከአገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጋር ይገናኛሉ ተብሏል። በአሁኑ ወቅት በካታር ዶዋ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጉዳዩ ተጠይቀው እኔ የሌለሁበት ንግግር ላይ ፑቲን ምን ሊሰራ ወደ ቱርክ ይሄዳል? ፑቲን የሚኖረው እኔ ስኖር ብቻ ነው በማለት ተናግሯል። ፑቲን በንግግሩ ላይ የሚሳተፉ ከሆነ ዘለንስኪም በቀጥታ እንደሚሳተፉ ገልጸዋል። ፑቲንና ዘለንስኪ ከታሳስ 2019 ወዲህ በአካል ተገናኝቶ አያውቁም። ሩሲያና ዩክሬን የመጨረሻውን ቀጥተኛ ድርድር ያደረጉት ሞስኮ መጠነ ሰፊ ጥቃቱን በዩክሬን ላይ ከከፈተች ከአጭር ጊዜ በኋላ ቱርክ ውስጥ ነበር። ባለፈው ሁለት ዓመታት የሩሲያና የዩክሬን ጦርነት ሩሲያ በምስራቃዊ ዩክሬን ያሉ ግዛቶችን ቀስ በቀስ በማስፋፋት ተቆጣጥራለች። ባለፈው እሁድ ፕሬዝዳንት ፑቲን በሩሲያና በዩክሬን መካከል ቀጥተኛ ንግግር በቱርክ ኢስታንቡል ውስጥ ያለምንም ቅድመ ሁኔታ እንዲካሄድ ጥሪ አቅርበዋል። ለዚህም ምላሽ ፕሬዝዳንት ዘለንስኪ ፑቲን በንግግሩ የሚሳተፉ ከሆነ እሳቸውን በቀጥታ እንደሚገኙ አሳውቆ ነበር። የአውሮፓ መሪዎች ቅዳሜ ዕለት በዩክሬን ዋና ከተማ ኬቭ ከተገናኙ በኋላ ለአንድ ወር የሚቆይ ተኩስ አቁም እንዲደረግ ጥሪ ካቀረቡ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን የንግግር ጥሪ እንድትቀበል መጠየቃቸውን ተከትለው ዘለንስኪ ራሳቸው በንግግሩ ላይ በቀጥታ እንደሚሳተፉ ገልጸው ነበር። ትራምፕ በንግግሩ ላይ ባይገኙም ነገር ግን አሜሪካ በከፍተኛ ባለስልጣን የሚመራ ልዑክ በንግግሩ ላይ እንዲሳተፍ እንደምትልክ ይጠበቃል። ከሩሲያና ዩክሬን ንግግር በፊት ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር የተገናኙት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢያ አሜሪካ ሰላም ለማውረድ ለምታደርገው ጥረት አገራቸው ቁርጠኛ መሆኗንና ሩሲያ ገንቢ እርምጃ በመውሰድ ምላሽ እንድትሰጥ ጥሪ ያቀርበዋል። ወደ ስልጣን እንደተመለሱ በአጭር ጊዜ ውስጥ የሩሲያና የዩክሬን ጦርነት እንደሚያስቆሙ የተናገሩት ፕሬዝዳንት ትራምፕ ተኩሱ እንዲቆም ከፍተኛ ጥረት ሲያደርጉ ቆይተዋል። ከጦርነቱ መጀመር በኋላ በፑቲን ላይ ምዕራባውያን እየወሰዱት የነበረውን የማግለል እርምጃ በማብቃት ትራምፕ ፑቲንን በስልክ ከማናገር አልፈው ልዩ መልእክተኞቻቸውን ወደ ሞስኮ መላካቸው ይታወሳል። ይህ የሁለቱ ሀገራት በአሁኑ ወቅት በቱርኪያ የሚደረገው ንግግር ምን ይዘው እንደሚመጣ አብዛኞች በጉጉት እየጠበቁ ይገኛሉ በማለት የዘገበው ቢቢሲ ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች፣ የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።